ሰላም ሰላም፣ ውድና የተከበራችሁ የአፖሚያሹ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰሞኑን ላይ ብለህ እንጂ እንደዚህ እየሰራውኝ አይደለም። እና ዛሬ ኬችን ነው የመጣሁት። እንግዲህ እንደምታዩት እቃዎቹ ጋር ከኋላ ያሉ እና ዛሬ እርድ ብን ያልኩበትን ምክንያት ለነገራችሁ ነው። በጣም የተናደድኩት ይወት በቃ የሆነ ልብ የሚትሄ እንደዚህ ጉጉጉጉጉ አንገቴ ስር ነው የደረሰው። እና ቴትቱ ወይኔ፣ አንዳንዴ ቆይ በፊልምም እንኳን ራስ የምንልበት ጊዜ ላይኖር ነው ማለት ነው። ፊልም እንኳን እያየን ተከታታይ ድራማ እንኳን እያየን ማለት ነው የሆነ ልባችን እንኳን ረጋ ማለት የለበትም። የሆነት ነው የምላችሁ እኔ ዛሬ የሀናን ፊልም አይቼ የሀናን ተከታታይ ድራማ እኔ ከፓርት ዋን ጀምሮ እስካሁን ያለበትን እየተከታተልኩ ነው የእውነት ነው። እኔ ኮሜንት በዱላ ቢሆን ዛሬ ቅጥቅጥ አርጌ ጨርሻቸው ነበር። ሁላቸው ቅጥቅጥ አርጌ ከሀና ውጭ አሉ። ያቺ ክፋዋን እናትየ እናትየዋ ራሱ ምን ሆነ መርዝ የሆነችው ቆይ፣ ልጆን ያተረፈችላት አናረለች አድረሱ። ኧረ እንደወለ ነገሩ የኔማ እንዴት ይደርሳቸዋል? ግን ሁላችሁም ስሩባችሁ። እናቴ ትሙት ለተመልካች ክብር ይኖራችሁ። ለተመልካች ክብር ይኖራችሁ። እኔ ልቤ ተንጠለጠለ እዚህ ጋር ስለስራ ስብ ስለ ልጅ ላስብ ወይስ ስለ ሷ? የውሸት መሆኑን እያወቅኩኝ ራሱ ቀጥል ነው ያልኩት። በቃ እንዴት ይሆናል? ወይኔ የእውነት በቃ የእውነት ነው የመሰለኝ በቃ እንደዛ ያሀና ልጅ አለመሆን ሲነግራት እኔ ክቡ ነው ያልኩት። በቃ እንዴት ሰውነቴ አቅሜ ካደኝ በቃ ካደኝ። የምሬ ነው ብላችሁ ነው ያልኩት ዳይረክተሩ ዳይሬክተሩ እንደዚሁ ቅጥል እንዳርገኝ፣ ቅጥል ልበል፣ ቅጥል ልበል። ቆይ ኮሜንት አታይም ወይ እንዴ? እኔ አሁን በቀደም ሊመረመሩ በሄዱበት አምስት ገብታችሁ ባይ ትችላላችሁ። አምስት ጊዜ ነው ኮሜንት ያደረኩት፣ አም ከአንድ ቪዲዮ ላይ አምስት ጊዜ ኮሜንት ያደረኩት። ንቀስ ነው ወይ ተንቀነው ነው ወይ እንዴ? በሰከንድ በሰከንድ ሃያ አራት ሺህ ምናምን የምንገባው እኮ እኛ ነን። ስለዚህ እኛ እያየን የሆነ ነገር እንደሰት እጅ ቢያንስ እንኳን የእሷ ውጤት ነው የሚባል ቀኑ ሁሉ የእውነት እንደኔ ስሜታዊ ሆናቸዋል። የእሷ ውጤቱ ከእናትየዋ ጋር እኩል ነው፣ አንድ ነው። ልጃቸው ናት ብንባል እንደ ደስ እንደሚሆን አሰባችሁታል። በቃ ቀናችሁን ብሩህ አድርጉልን። አንዳንዴ እንዴ፣ ወደና እንዴ እናንተ የምናየው እና ትክክለኛም ህግ የለን። ቢያንስ በዚህ እንኳን ለዶክተሮቹ አስቡ እንጂ ዶክተሮቹንም እኮ ስራቸውን ያለ ታማኝነት እየሰሩ ነው። በሱ በሱ መታየት አለበት። እኛ ስሆ ለምንም ይጨናነቅ፣ ለምን እኔ ነፍሴ ተጨነቀች? በቃ የእሷ ውጤት እስከሚታይ ድረስ አሁን አስጠላኝ። በቃ ምንድን ነው ሙየው ከዚህ በኋላ እንዴ፣ የእሷ መቀጠል አለበት የእናንተ እንደዚህ መንዘላዘል ምናልባት ፊልሙን ሊያስረዝመው ይችላል። እኛ ግን እዚህ ቁርሳችን እያረራ እስከ መቼ ድረስ እናቴ ትሙት? እስከ መቼ እኔ ተቃጠልኩኝ። እንደው ሸርሸር አርጉልኝ። ይሄን ቪዲዮስ እንደው ለሁሉም ዩቱበሮች ይሄ ፊልም የሚሰሩ ተከታታይ ድራማ የሚሰሩ የእውነት ነው አንዳንዴ ኮሜንትም እ እኛንም አስደስቱን እንጂ አሁን ይሄ ውጤት ሁሉም የጠበቀው በቃ እንደዚህ እንደሚሆኑ እኮ እናውቃለን። ያችን መርዝ አክስቷ መታ የሆነ ነገር እንደምታበላሽባት ምናም ግን በቃ በዚህ የሆነ ነገር አንዳንድ እንኳን ትክክል እስኪ ስሩ። ሁልጊዜ ተንኮል፣ ሁልጊዜ ደግሞ እኮ አይወጣም ተንኮል እኮ ቢያንስ አንዳንድ እንኳን ተንኮል ይውጣልን እንጂ በቃ እውነት ይውጣለን እንጂ እንዲህ የእውነት እኔ ልቤ የእውነት ነው። በቃ ቀጠል ያልኩት ማለት ነው ዛሬ ቀጠል። እንዴት ተመልካች እኮ ክብር ያስፈልጋቸዋል ግዴታ ነው። እኔ አሁን የሆነ ነገር ስትሳደብ ቲጂ እንደዚህ አታድርግ፣ አትሳደብ ምናምን ካሉኝ አላሳደብም። ቲክቶክ ላይ አሁን ብዙ ሰው የሆነ ነገር ሲለኝ እንዴ ወተሽ አትመለሽ ወተሽ ቀሬ ምናምን ያለኝ ሰው አለ። አይታችሁ ከሆነ ቲክቶክ ላይ ማለት ነው። ገብቼ ምንድን ነው ያልኩት እኔ ለተመልካች የክብር ስን መሳደብ አልፈልግም ብዬ ነው የወጣሁት። ምክንያቱም እኔ እንደዚህ መናገር አልፈልግም። ብዙ ተመልካቾች አሉ ጥሩ መልካም የሆኑ በውስጥ የሚያወሩን፣ ትዕግዬ እንደዚህ አይደለም፣ እንደዚህ አድርጊ፣ እንደዚህ አድርጊ የሚሉን ማለት ነው። ስለዚህ እኛም ዩትዩብ ስራ ነው ብለን ነው የምንሰራው፣ እናንተ ፊልም ድራማ የምሰሩ ስራ ነው። ስለዚህ ተመልካች ክብር ይገባዋል፣ ክብር ይገባዋል። የምሬን ነው የምላችሁ። እኔ እንደ ዛሬ የተበሳጨሁበት ቀን የለም። በጣም ተጠብቀው የነበረው በጣም ማለት ነው። እኔ ልብሲን አውልቄ ራሱ ልሄድ ልሄድ እንደ ሰው የራሱ አረባት የሰውታ ማሰላለች አሉ የኔ ስኩድ ነው ደግሞ

እንዴ ውሸት እንደሆነ እኮ እናውቃለን። ግን ሰውየ አሁን አባቷ ተኝቷል፣ ተኝቶ ነው የቀረው የሚነቃም አይመስለኝም። እኔስ ነገ ደግሞ ሲጨምሩለት ብዙ ያሸልባል። እንዴ ያንድ ሰውዬው እኮ አንዴ እፍ ይላል ወይ አባቷ ይሻልና ና በቃ ወደ ሀገራቸው ይመለሱ። ከዛ ፊልሙን እንዴት እንደምሰሩ እናያለን። እንዴ ተጨምቀን ሞትን እኮ አለቅን እኮ አለቅም የምሬና አለቅን እኮ እኔ አሁን ስራ ስለሌለኝ በተለይ አሁን ስራ ይመጣል አይመጣም ብዬ እጠብቃለሁ። ከዛ ደግሞ በጎን ደግሞ እናንተን ስለመወዳችሁ ገብቻ ያለውኝ ሳያችሁ ደግሞ እናንተማ አታስደስቱም። በቃ ጭምት ሁኝ የዋልኩኝ ማለት አይደል? ቢያንስ እንኳን እናንተ አስደስቱም። በዚህ በዚ እያየ እንዲ ወይፋይ የሞላ ነው እናንተ ልናየ እኛም ልንሰራ ነው። እንዲ ቆይኔ ብቻ ነኝ እንዲብግን ያልኩት እናቴ ነው። እስኪ በኮሜንት አሳውቁኝ። እኔ ብቻ ነኝ የተቃጠልኩት በሀና ፊልም፣ እናትየዋ የሌለ መርዝ ሆነችባት የሆነ ያን ሁሉ እንትን አሳልፋ ልጇን ያዳነችላት፣ በራሷ ደግሞ እንዲዝ እንዲሁም። ሲጀምር እኔ የልጅቷ ማንነት የልጅቷ እናትነትና ልጅነታቸውን ልታወቅ የመሰለኝ ሰላምዬ ታማ ነበር አይደለም። ስለዚህ የሰላምን ደም ወደ ሀና፣ የሀና ደም እና የሰላም ደም አንድ አይነት ስለነበረ በዛ እንዲሁ ምርመራው የሚቀጥልና የሚታወቅ መስሎ ነበር። እንላለን፣ ደግሞ እንዲቀጥለላችሁ ሌላ ዘር ቀርጋችሁ አመጣችሁ፣ ምናምን። እሺ፣ ይሄኛው ልጅ እርግጠኛ ነኝ ማለት ነው። ይህ የሀናዬን ፎቶና ማህተብ መስቀል የሰጠው ልጅ ደግሞ ይገሉታል። አዎ፣ ይገሉታል። እኔ ስለማቅ ነው የኢትዮጵያ ፊልም ቱ ቱ አለወጅሽ አለች መዳም ቱ አለወ እናቴ ትምት ያታቃጥሉኝ አሁን ደግሞ እሱን ያስይዙታል። በቃ ክፉ ናቸው ምናምን ነገር አለ ያኛው ስልባቦት ማለት ነው። ታው እነሱ ጋር ትደስ። ደግሞ ያኛው ችኩል ነው እንጂ ቢያንስ እንኳን ማን ማን እንደሆነ ማወቅ ነበርበት። ለእነሱን አሳልፈን የሰጠናቸው መስቀሉና ፎቶች ምናምን ማለት ሲጠበቅበት እንደ ማናቸው አይዘረፍ ብሎ ተመለሰ፣ ማንነታቸውን እንኳን ሳያውቅ። አሁንም እሱንም ታያላችሁ፣ ይገሉታል፣ ይገሉታል። ከዛም በኋላ ድፍንፍን ብሎ ይቀራል። ድፍን ያድጋችሁን ያስጠልታችሁኛል አሁን እንዴ ታውንቺ ለእኛም ክብር እኔ እውነቴን ነው ቁስልን ያልኩት በቃ የሆነ ፍቅረኛ እንደሄደ አድርጌ ማለት ነው። የእሱን እንኳን ብሄድ ከሶስት ቀን በኋላ እንትናለ ለነገሩ የእናንተን ቢሆን ዛሬ አሁኑ ረሰው አለውኝ ግን እንደዚህ መሆን የለበትም እንዴ እንደዚህ መሆን የለበትም የምሬ ነው። ምላችሁ ሀይ እናንተ ደግሞ ማለት ነው። እንደዚህ ፊት ለፊት እኮ እኔ ሰዋራ ፊት ንጹ ነው ያው በካንታቁኝ እታውቃኛላችሁ። ግን እንትን ላይ ቪዲዮ ላይ ፊት የሚለው ምን ይኖረው እንዲሁ እኔ ግን በሚዲያም እንኳን ቆንጆ አትሆኝ፣ ሰው እንዲስብ አይሆንም። በቃ ደም ግባቶች ምናምን ተብዬ ነው እንደተፈጠርኩት። ብዙ ጊዜ ሳ ማለት ነው ፊቴ የተጣመመ ነው። እግ አልተጣመምኩ። እናቴ እስ አሁን እኮ እንደዚህ ስም ብሏል። ምን አይነት ጉድ ነው? ኧረ እኔ የእውነት እነግራችሁ፣ አስረግጬም ነገራችሁ። እኔ በጣም ትክ ትክክል የሆነ ፊት ነው ያለኝ። ምናልባት ይሆናል ማለት የመግሳት የመክሳት እንጂ የመጣመም እንትን የለኝም። ግን እኔ ሳየው ቲክቶክ ላይ ይኖርማል ነው። እዚህ ጋ ግን ሰው ተመልካቹ እቺ ደሞ ጠማማ ብሎ የሆነ እንትን አቃቂ እንዲያወጣ ፈልጎ ነው መሰል። ሰይጣን ራሱ እንደዚህ ነው የሚያገኝ። እና ትክክል ነው ፊት ለማለት ፈልጌ ነው ምን ሆና ነው የምትሉ ካላችሁ እኔ ምንም የሆንኩት ነገር የለም፣ ግን የሆነ ነገር ያጣመመኛል። እኔ አላውቅም፣ ስልክ እንዳለ ሌላ ሰው ሲገባ ምንም አይሆንም። እናቴ ትሙት አይደለሁ። ይሄንስ ደግሞ የባሰ እኮ ነው። ምን አይነኩት ነው? እና እንደዚህ ሸፍኝ እንጌ ልመጣ ነው አልመጣም። በአካል የምታውቁኝ ታውቁኛላችሁ። ችግር የለውም። እና በጣም እንትን ውብ የሆነ ፊት ነው ያለኝ። እንደ ማንኛውም ሰው ትክክል የሆነ ፊት ነው ያለኝ ማለት ነው። እንደዛ ለማለት ፈልጌ ነው። ግን ፊልም ድራማ የምሰሩ እውነቴና አንጀታችን አትብሉት። በቃ አንጀታችን ቁርጣ ይበል። አሁን እኔ የእነዚህን ፊልም ለማየት እንዴት ብዬ ነው ደፍሬ ከፍቼ የማየው? በ አሁን ይህኛውን ልጅ ይገሉታል። ሰውዬውም ሊገሉት ነው። አባቷን ያንን አባት ሊገሏት ነው የፈለጉት። ሊገሉት ነው የፈለጉት። ሲወጉት መርፊያ ይታችሁታል። እንዲህ ተጨማዱ ተጨማዱ ምን ቢሆን እንደዛ አያደርግም። መድኃኒት እንዴ አስራ አምስት ብር፣ መቶ ብር የሚገዛው አስራ ሰባት ሺህ ብር እየተየ ተገዝቷል እያሉ መድኃኒት እየበሏት እኛ አልቻለም። እንደዚህ ማጭበርበር፣ ቢያንስ አንድ ነገር እንኳን ትክክል መውጣት አለበት፣ እውነት መውጣት አለበት፣ በፊልም በድራማም በህይወትም ትክክለኛ ማንነትም እንደ ማጭ ነበር። ብቻ እንዴ አንድ አንድ ይክል፣ እስኪ ንጹ ሰው ንጹህ ሆኖ ደስተኛ የሚሆንበትን ነገር ስሩልን እንጂ ስሩልን፣ አይደል እንዴ በቃ የምር ስሩልን። እኔ ሀና እንደዛ ደስ አላለኝ፣ በቃ አሳዘነች። ሰላምዬ፣ እናመሰግናለን። የአንቺ ያንቺ እህታችን ነው። ሻምንችም ከኔ ጋር የሚቀየር ነገር የለም። ስላሻትና ከጎና ስለሆነ እናመሰግናለን። ግን እናትየዋ በጣም አብርሽ አሽኮሌ ያልሽባት ተይ እንጂ አትርሺ። ሀና እንደዚህ አይነት ጸባይ እንደሌላት ታውቂያለሽ። እና አይነሽን ያቺ ሙልጭ አርጋትቺ እርግም ናት ማነው የምትሏት? አሁን ሽራሬት የምትውለት ማለት ነው። ሙልጭ አርጋ ገንዘብሽን ስትበላልሽ የልሰኔ በባደውሽ እያዘበዘብሽ አይኝኝኝ ያልሽ ብቻሽን እያወራሽ እናገኝሻለን። ከዛ ውጪ ግን ፊልሙ በጣም አሪፍ ነው። ግን ልባችን እውነት የነብራች እግዚአብሔርን ውሸት መሆኑን እያወኩኝ ማለት ነው። ኪዳን ንብረትን በቃ ልቤ ተንጠለጠል ብሽቅ ነው ያልኩት፣ በቃ ብሽቅ። እኔ ስንት ነገር አለብኝ፣ ስንት ሀሳብ አለብኝ። ደሞ በፊልም እንኳን ልደሰት እንጂ ገብቼ ማየውኮ ቢያንስ ነፍሳችን የሚረሰርስ ነገር አለ። እንደው ግርም እኮ ነው የሚለኝ ነገር ሰው እውነተኛ ህይወትን የራሱ እየኖረ ግን የውሸት መሆኑን እያወቅን እንኳን የምንቃጠል ችልስ። ለማንኛውም ወዳችኋለሁ፣ ግን እንደዚህ አታድርጓ። አንዳንድ የእውነትን አውጡልን እና እኛም ደስ ይበለልን ለማለት ነው። ከዛ በተረፈ ቀጥሉበት በቃ ዙሮ ማየት የማይቀርብ እኮ እየተደረሰ እንዴት ሆነ ሰውዬው ተሻለ ወይ? ያንኛውን ልጅ ደግሞ አስይዘው ያስገድሉት ይሆን? ያስገድሉታል። አሁን እውነቱ ይናገራል ስለሚባል ያስገድሉታል። እውነት ነው፣ እንደዛ ነው የሚያደርጉት። ያስገድሉታ ሴ በአካል የእውነት ሳይሆን በፊልሙ ያስገድሉታል። እና እንደዚህ ያታድርጉ ነው ምላችሁ። ቀጥሉበት ያው ምር ስላለኝ የእውነት በቃ የሆነ ሀና ሁልጊዜ ማዘን ማዘን ማዘን